በአደንዛዥ ዕጽ መጠቀም ወንጀል ተከሶ በፍርድ ቤት ቀጠሮ ያልቀረበው ተከሳሽ በሌለበት ከተወሰነበት በኋላ ተይዞ ለማረሚያ ቤት መላኩ ተገለጸ። የምክትል ሳጅን አባይነን የማየው ዘገባን ዋና ሳጅን አባበል ከበደ ታቀርበዋለች። ሲራክ ንጉሴ የተባለው ተከሳሽ አደንዛጅ ዕጹን ሲጠቀም የተያዘው በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 13 ማርክ ትምህርት ቤት አካባቢ ነው። የነፋስ ስልክ ላፍቶ ክፍለ ከተማ ፖሊስ መምሪያ የሪከርድና ማህደር ጥንክር ቲም ኃላፊ ኢንስፔክተር አሸናፊ ጫላ ተከሳሹ አደንዛጅ ዕጽ ሲጠቀም በፖሊስ ቁጥጥር ስር ሊውል መቻሉን ተናግረዋል። ተከሳሹ በወቅቱ እዛን አካባቢ ትምህርት ቤቱ አካባቢ ሲንቀሳቀስ ነበር። የጀሞ አካባቢ የፖሊስ ጣቢያ አባሎች ስራ ላይ በነበሩበት ሰዓት የተከሳሹ እንቅስቃሴ ጥሩ ስላልነበረ ጠርተውት ፍተሻ በሚያደርጉበት ሰዓት በቀኝ በግራ እጁ በነጭ ወረቀት የተጠቀለለ አደንዛዥ በመያዙ ፖሊስ ጣቢያ ወስደውታል። ግለሰቡ የዋስትና መብቱን ተጠቅሞ የተሰወረ በመሆኑ በሌለበት የተከሳሹን ጉዳይ ሲከታተል የቆየው የፌዴራል ከፍተኛ ፍርድ ቤት ቃሊቲ አንደኛ ምድብ ወንጀል ችሎት ሲራክ ንጉሴ በተከሰሰበት የአደንዛዥ ዕፅ መጠቀም ወንጀል ጥፋተኛ በመሆን በማስረጃዎች አረጋግጦ በአንድ ዓመት ቀላል እስራትና በአንድ ሺ ብር መቀጮ እንዲቀጣ ወስኖበታል። ፍርድ ቤቱ ግለሰቡ ላይ እያስተላለፈውን ውሳኔ ተፈጻሚ ለማድረግ ፖሊስ ግለሰቡን ተከታትሎ በመያዝ ለማረሚያ ቤት ማስረከቡን ንስ ኤክተር አሸናፊ ጫላ ገልጸዋል። ፍርድ ቤቱ ትዕዛዙን ለፖሊስ ሰጥቷል። ምክንያቱም በሌለበት የተወሰነ ስለሆነ ፖሊስ ተከሳሹን በተገኘበት ቦታ ላይ አፈላልጎ አስሮ ለማረሚያ ቤት እንዲያቀርብ የሚል ትዕዛዝ መጣ። ፖሊስም ጉዳዩን በጥብቅ ሲከታተል ቆየ። መጨረሻም ተከሳሹ ያስችሏል። ማንም ሰው ወንጀል ፈጽሞ ከህግ ተጠያቂነት እንደማያመልጥ ተገንዝቦ የፍርድ ቤት ክስ ጉዳይ ያለበት ሰው በህግ የተፈቀደለትን ህጋዊ መብቱን በአግባቡ መጠቀም እንዳለበት ኢንስፔክተር አሸናፊ ጫላ በመልእክታቸው አሳስበዋል።